የብስራ ምስጢር ወጣ። ድብቅ ምስጢር ማለት ነው እንግዲህ። ፍቅረኛው ዛሬም ተመልሳ መጣለች ማለት ነው። እኔ በጣም የገረመኝ እንዴት እንደሚያቅፋት እንዴት ትሬት እንደሚያርጋት፣ ማስቀየም አልፈልግም ምናምን እና የእውነት በጣም ነው የገረመኝ ማለት አዘንኩት ጋይዝ። ማለቴ እኔ አልችልም በጣም ልስስ ልባልኝ። በነገራችን ለሰው ሲያለቅስ አብሬ ነው የማለቅሰው እና ስንቴ ተጎዳች ጋይስ፣ ስን በስንት እያየው በሚዲያ ስንቴ ተጎዳች። በእርግጥ የራሷ ጥፋት ቢኖር ማለት ነው። እኔ ኤሉ በእውነት ለመናገር በብዙ ተናድጄባታለሁ። በነገራችን ላይ ለምን ጥፋት ስለሆነ ማለት ነው እና ያጠፋችው ነገር ስላለ ጋይስ፣ ያው ወደ ኋላ መመለስ እናልፈልግም ያለቀ ነገር ስለሆነ ማለት ነው እና በጣም ትፈጥናለች። በቀደም በሰራው ቪዲዮ ቀንተሽ ነው አላችሁ። ዛሬ ምን ልትሆኑ ነው? ምን ልትሉ ነው? ዛሬ ደስ ሰላለኝ ብዬ ስሰራ ቪዲዮ ማለት ነው። እውነቴ ነው ምላችሁ ልቤ ያውቁ ይሁን አላውቅም፣ ግን በዚህ ልክ እቺ ልጅ እንደዚህ ተደፍታ ሲያለቅስ ልቤ ነው በቃ። ምን ልበላችሁን ባያናነቀኝ አንዳንዴ ልንገራችሁማል። ራሳችሁን እዛ ቦታ አርጋችሁ ካልሆኔ በስተቀር አትረዱም። ሰውን እንደ ሴት ልጅ ደግሞ ያማል ጋይስ ቀለበት አርጋችሁ በነጋታ እኔ በጣም የታዘብኩ አንድ ነገር ሊንገራችሁ ዶች። እቺ ልጅ ሜዲያ ላይ አብሮ እየሰሩ ነበረ። ወድሻለሁ ሲባባል ማለት ወድሃለሁ የፍቅር ጥያቄ ሲያቀርብላት ስትቀበል፣ ለምን አልመጣችም? ቀለበት ሲያረጉ ለምን ጠብቃ መጣች? በዚህ ልክ ክፋት ምን አርግልሻል? ይቴ አንድ ነገር ሊንገርሽ፣ ለአንቺ ማለት ነው፣ በተለይ አዲስ የመጣችው ወንድ ልጅን ለምነሽ የወደፊት ህይወት ይኖረኛል ብለሽ አትገምች። ለዛም ለምንሽ አልፈልግም ብሎ የተሻለ ሴት ጋር ከሄደ ለነገ ህይወትሽ ጥሩ አይደለም፣ አያከብርሽም። በቃ ለዛም በሚዲያ በዚህ የእኔ ኖ ታይልኝ። አይደብርም? አረ እውነት ጋ ስከፍቶኛልም፣ ተናድቻለሁ። ሰላም ውድ የነጽ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ አለው እግዚአብሔር ይመስገን። ሰላማችሁ ይብዛ። የእውነቴን ነው ምላችሁ። ሄሉን በዚህ ደረጃ ሰዓት በጣም ነው አዘንኩት። ማለት ከልቤ ነው ተሰማኝ። ምን ልበላችሁ፣ እንደውም ቀን እያለቀስኩ ነበረ። በሄሉ ቡታጅራ ልጅ ማለት ነው። ታማ ቪዲዮ ሰራችሁ። እሱን ሊሰራ ነበረ፣ ግን አልተመችኝ፣ ቢዚ ነበርኩ እና ሄሉ ቪዲዮውን ሳይ በጣም ነው በቃ፣ ምን ልበላችሁ ውስጤ እንጃ ላቅ ምዶቼ እና ሄሉ በጣም ፈጥናለች። እኔ በጣም ነው በቃ ድራማ ነበር የመሰለኝ እውነት ለመናገር፣ በጀመራ ከቀለበቱ በፊት በቃ ያው ሚዲያ ላይ አይታመንም ታውቃላችሁ አይደለ? ስራ ስለሆነ ማለት ነው። እና ዛሬ ግን እንግዲህ ፎቶ የተባለው እኛ ባናኝ ፎቶ የተባለው ሜሴጅ የተባለው አይታ እንኳን አላመችም። አንድ ሽግሯ ምንድን ነው ሄሉ ማመን አትፈልግም መቀበል አትፈልግም ያላመነችን ነገር ማረግ አትፈልግም እሱ ነው የሚጎዳት ወዲያ ነው ሰው ልብ ውስጥ የምትከተው ወዲያ ማለት ነው ምንድን ነው ለምንድን ነው የፈጠነ ማሰብ የሚባል ምን አውቃለሁ እኔ ምን እንደሆነች አዋቂ ትመስላለች እንጂ ሄሉ ምንም አታውቅም ማለት ይቻላል ጋይስ ኮንፊደንስ አላት እስከ ጥግ ግን እንደዚህ ልናገር የቻልኩ ለምን እንደ ታውቃላችሁ ይሄ ልጅ ለምን ተጣደፈ እኔ በጣም አሁን ሳስበው ለቺ ቶሎ ማለት በቅርብ ነው የፍቅር ጥያቄ ያቀረበላት፣ ከዛ ደግሞ ወደ ቀለበት ወዲያ፣ ከዚህ ደግሞ ከቀለበት በኋላ ምና ላይ ወደ ጋብቻ እንዳለ። ለምን ጥድፍ ጥድፍ አለ? እቺ ልጅ ሕይወታ ሊያበላሽ ወይ ነው ይመጣ፣ ገባችሁ አደለይ? ብዬ ነው አሰብኩት በቃ። እና እውነት ግፍ ነው፣ ግን የሴት ልጅ እንባ ግፍ ነው ጋይስ የእውነት ግፍ ነው፣ እግዚአብሔር ይፈርዳል ጋይስ። ምን ልበላችሁ ጋይስ። እኔ በጣም ነው እኔ በሆኑ እንቅ ነው ማረጋት ያቺም እሱ ጭራሽ ይሄን አይታ ራሱ ሄሉ ከአንቴ መለየት አልፈልግም አንተ ማጥቼ። በነገራችን ላይ ሄሉ ላ ናትም እንደዚህ ስትል ነበር፣ ምታምኑ ከሆ ያያችሁ ካላችሁ ማለት ነው። ላ ናትም አንተ ነጥቼ መኖር አልችልም ስትል ነበር እና ይኖራል በነገራችን ላይ ከናቲ ተለይታ ሰው ማለት በጣም እንደተጎዳች አውቃለሁ። ከናቲ ጋር ወደዛ ሲሄድ ብዙ ነገር ምግብ አልበላም ብላ እናቷ ስታሸግር ቪዲዮ አይተናል፣ የተከታተልን እየነበረን ማለት ነው። እና ምን እንዴ ብዬ ላውራችሁ። ዶቼ እነት በጣም ነው አዘንኩት። በቃ አንዳንድ ሴቱ ናችሁ እንደዚህ አይነት ማለት በቃ እኔ ላይ ቢሆን ይሄ ነገር ይቋቋማሉ ወይ ብላችሁ ነው ማሰብ ያለባችሁ ብዬ አስባለሁና፣ ሄሉዬ አይዞች። የራስሽን እርምጃ ወይም ደግሞ የራስሽን እንዲሁም ባጭሩ ይሄ ልጅ ማመስገን አለብሽ፣ ይሄ ልጅ መግፋት የለብሽም። በዚህ አጋጣሚ ልውልም ማለት ነው። የእውነት ትክክለኛ ታሪክ ከሆነ እንዲሁም ከሱ ጋር ማጣራት አለብሽ። ከቻልሽ እሱን መከታተል፣ ውሎ መከታተል፣ መግቧ መከታተል፣ ከዛ በኋላ አለቀ ማቆም እኮ ነው። ምን ሁለት አመት አብረሽ የኖርሽ ብዙ ነገር ያሳለፍሽው፣ የምንወደው ናቲጋ እንኳን ተለያይተሻል። ምንም አዲስ ነገር አይደለም፣ ግን በጣም ያሳዝናል። በዚህ ደረጃ እቺ ልጅ ለምን ሊጎዳ ታስቡ? ግን ለምን ከናቲጋ ጋ ኦኬ፣ ተለያየች። በራሷ ጥፋትም ቢሆን በሱ ጥፋትም ተለያየች። መሸኮል አልነበረባትም፣ መጠበቅ ነበረባት። ይሄ አምናለሁ የሰው ወሬ ከሱ ጋር መለያት አልነበረባትም፣ እስከምታጣራ መቆም ነበረባት። በሱ በጣም ነው የተሰማኝ፣ እውነት ለመናገር ስንት ዓመት ሙሉ እኛ ይሄው ሰባት ዓመት አይደለ? ከና ከልጅም ይላያሉ ከወንድ እንኳን ከወንድ ልጅና፣ ምን ልላችሁ ፈልግ መሰላችሁ። ሄሉም በተለይ የምትቀርቡ በተለይ ስልክ ያላችሁ ማውራት ነው እንድትጠነክር እሱ መከታተል። ለምን ልጅቷ በጣም ያቀፋት ነው። አንቺ እንድትጎጂ አልፈልግም፣ አንቺ ማስቀየም አልፈልግም። ምንድን ነው አንተ፣ ሁለቱም ልታገባ ነው። መቼም ሙስሊም ክርስቲያን፣ እስከሆንክ ድረስ ሁለት ሴት አይፈቀድልም። ሙስሊም ነው ሻሪያ የሚፈቅድላቸው እስከ አራት ለወንድ ልጅ ማለት ነው። ከዛ በዘለለ ግን አንድን ህይወት ሳትጨርስ ለምን እቺ ልጅ ህይወት ውስጥ ገባ? በእርግጥ እሷ ፈቅዳ ብታስገባም ማለት ነውና በጣም ያዘንኩት ሄሉዬ፣ አይዞሽ አንቺ ጀግና ነው።